መንፈሳዊ ምግባርና ሕይወት ምን ምን ከማድረግ ይነሳል ወይም ይጀምራል? ሰላም ውድ ቤተሰቦቼ፣ በዛሬው ቆይታችን በዚች ርዕሰ ጉዳይ ወሳኝና ጠቃሚ መረጃ አጋራችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሮ በቀጥታ ወደ ዋና ዋና ነጥቦቻችን እንገባለን። የመጀመሪያው ውድ ቤተሰቦቼ፣ በቤት ውስጥ የጸሎት ቦታ ስፍራና ጊዜ ማበጀት ነው። ሁላችንም ኦርቶዶክሳውያን አስተውሎድ ቤተሰቦች፣ ሁላችንም ኦርቶዶክሳውያን በቤታችን ውስጥ የጸሎት ቦታና ስፍራ ሊኖረን ይገባል። ዛሬ በጣም ብዙዎቻችን የተጎዳ ነው፣ ቤታችን በረከት ያጣው፣ ቤታችን ሰላም ያጣው፣ ትዳራችን ብዙ ፈተና ውስጥ እየገባ ያለው አንዱ በቤታችን የጸሎት ቦታ የመባረኪያ ቦታ ስላላዘጋጀን ነው። ከእግዚአብሔር ጋር የምንነጋግርበት ከእግዚአብሔር ጋር የምንወያይበት እግዚአብሔርን የምናነጋግርበት በደስታችንም፣ በሐዘናችንም፣ በፈተናዎቻችንም በማንኛውም ስሜት ውስጥ በሆንን ሰዓት ከእግዚአብሔር ጋር መተን ተንበርክከን ቁጭ ብለን የምንነጋግርበት ስፍራ ስለሌለን ነው። ስለዚህ ሁላችንም ኦርቶዶክሳውያን ባለን ቦታ ባለችን ትንሽ ቦታ ሰፊም ይሆን ጠባብም ይሆን አንድ ክፍልም ይሆን ሁለትም ሶስትም ክፍል ይሆን ፎቅም ይሁን ትልልቅ ቤት የምኖር ያለን ኦርቶዶክሳዊያን ሁላችንም በቤታችን የጸሎት ስፍራ ሊኖረን ይገባል። አስተውሉ! ያልኩት የጸሎት ስፍራ ነው ያልኩት እንጂ በቤት ውስጥ የምታስቀምጧቸውን ስዕላን ቅዱሳን ስዕላት አልተናገርኩም። የጸሎት ስፍራ ነው ያልኩት የምትንበረከኩበት የምትሰግዱበት በሰባቱ የጸሎት ሰዓታት ላይ ከእግዚአብሔር ጋር የምትገናኙበት በማንኛውም አይነት ሁኔታ ውስጥ ስንሆን ከእግዚአብሔር ጋር መተን የምንነጋገርበት ስፍራ ማለት ነው እና በጣም ብዙ ኦርቶዶክሳውያን በስልብና መንፈስ በቡዳ መንፈስ በመተት መንፈስ የምንሰቃየው ዛሬ ይህንን ነገር ስላላደረግን ነው። ብዙዎቻችን እንዲ እንዲ እንዲሆናለው እንዲ እንዲ አደርጋለው እንላለን። ነገር ግን ቤታችን ደግሞ የምንባረክበት ቦታ የለንም። ውጪ ወይም ቤተክርስቲያን ስንሄድ ሰላማዊ እንሆናለን። ወደ ቤታችን ስንመጣ ግን መከራ ጭንቀት፣ ፈተና ብቻ ነው የሚሆነው። ለምን ቤታችን ውስጥ መባረኪያ ቦታ፣ መስገጃ፣ መንበርከኪያ ቦታ የለንም። ከእግዚአብሔር ጋር የምንነጋገርበት ቦታ ስለሌለን መናፍስት በደንብ ይጫወቱናል። አንድም ሕይወታችንን ኑሯችንን የተመሰቃቀለና በፈተና ውስጥ የሚያልፍ ያደርጉብናል ማለት ነው። ስለዚህ ቤታችን የምንባረክበት፣ ቤተክርስቲያን ደግሞ ሄደን የምንቀደስበት፣ በቅዳሴው በሰዓታቱ፣ ስጋውና ደግሞ በመቀበል የምንቀደስበት ስለሆነ ስለዚህን ሁላችንም በቤታችን ውስጥ ሊኖረን ይገባል። መጽሐፍ ኢያሱ በጣም በተደጋጋሚ ይነግረናል። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ዛሬ ምረጡ ይላል። እኔና ቤቴ ስል ቤታችን ውስጥ ያለውን ጠረጴዛ አይደለም። እኔና ቤቴ ብሎ የተናገረው ቤተሰብን ጭምር ነው። ቤተሰብ ውስጥ ያሉ ሰዎች አንድ ኦርቶዶክሳውያን፣ በቤተሰብ ውስጥ የሚኖሩ ሰዎች በቤታቸው ውስጥ የጸሎት ስፍራ እንደሚያስፈልጋቸው በደንብ ይነግረናል። ይህ ብቻ አይደለም፣ የቀደሙት የቤተ ክርስቲያን አባቶቻችን በተደጋጋሚ በቤታችን ውስጥ የጸሎት ስፍራ እንደሚያስፈልገን አበክረው ይነግረውናል። ስለዚህ ይህንን ሁላችንም ኦርቶዶክሳውያን ልናደርግ ይገባል። የተዘጋብን ትዳር፣ የተዘጋብን ኑሯችን፣ ፈተና ውስጥ የሆነብን በመተት መንፈስ የምንሰቃይ ልጅ በልጅ የምንቸገር ሰዎች ይህንን ድምፅ የምታዳምጡ ኦርቶዶክሳውያን እባካችሁን፣ ባላችሁ ነገር ባላችሁ ነገር ጀምራችሁ አንድን ነገር ለመስራት ሞክሩ። እኔ ቤቴ ትንሽ ነው፣ እኔ ቤቴ ጠባብ ነው ምናምን የሚሉ ወሬዎችን፣ ሀሳቦችን ትታችሁ ባላችሁ ነገር አንዲት ስዕል አድኖ አምጥታችሁ አስቀምጣችሁ፣ በዛ ስዕል አድኖ ፊት ለፊት ቆማችሁ፣ ተንበርክካችሁ ስትፈልጉ ተኝታችሁም ይሁን ብቻ እግዚአብሔርን የምታመልኩበትን አንድ ስፔስ ወይም አንድ ቦታ አዘጋጁ። ከእግዚአብሔር ጋር የምትነጋገሩበት እግዚአብሔርን የምታመሰግኑበት ቦታ የግዴታ እያንዳንዱ ኦርቶዶክሳውያን ሊኖረን ይገባል፣ ውድ ቤተሰቦች። ስለዚህ ይህንን ልናደርግ ይገባል። የመጀመሪያው በቤት ውስጥ የጸሎት ቦታ ስፍራና ጊዜ ማበጀት ቅድሚያ ነው ማለት ነው። ስለዚህ መንፈሳዊ ምግባርና ሕይወት ይህንን ከማድረግ ይህንን ከመፈጸም ይጀምራል ማለት ነው። እያንዳንዳችን ኦርቶዶክሳውያን ይህንን ልናደርግ ይገባል። አንድ ቤት ያለን ሰዎች ባለችን ቦታ ላይ ጀበናውን ለማስቀመጥ ሲኒን ለማስቀመጥ ቲቪ ለማስቀመጥ ቦታ አበጅተናል። ነገር ግን የጸሎት ቦታ ከእግዚአብሔር ጋር የምንነጋገርበት ቦታ የለንም፣ ስንል ግን ለራሳችን ልናፍር ይገባል። ባለን ቦታ እግዚአብሔር ልናመሰግን ይገባል። ያለችንን ትንሽ ቦታ በጅተን ከእግዚአብሔር ጋር የምንነጋገርበት ቦታ ሊኖር ይችላል። ባለን ነገር ስንጀምር እግዚአብሔር ለከፍ ላለውና ለተሻለው ነገር ደግሞ ያጭናል። ስለዚህ የመጀመሪያው የጸሎት ቦታና ስፍራን ማበጀት ያስፈልጋል ማለት ነው። ሁለተኛው ደግሞ የዘወትር የአምልኮት ስግደትና ምስጋና በጣም አስፈላጊና ወሳኝ ነገር ነው። ስለዚህ መንፈሳዊ ምግባርና ሕይወት ምን ምን ከማድረግ ይጀምራል ለሚለው ሁለተኛው ምንድነው? ይዞትር የአምልኮት ስግደትና ምስጋና ያስፈልጋል። በተደጋጋሚ እናገራለሁኝ የአምልኮት ስግደት አይቋረጥም። ሁሌ የሚሰገድ ስግደት ነው። ስለዚህ ይህንን ስግደት በደንብ አድርገን በአዘጋጀነው የጸሎት ቦታም እንደዚሁም ቤተክርስቲያንም እየሄድን በደንብ አድርገን ልንሰግድ ይገባል። የአምልኮ ስግደት የመገዛት፣ የመታዘዝ፣ የመንበርከክ እግዚአብሔርን የምናመልክበት አምላኬነ፣ ጌታዬነ እያለን የምናመሰግንበት ስግደት ነው። ስለዚህ የአምልኮት ስግደትና ምስጋና የምንሰጥበት መንገድ በሕይወታችን ውስጥ ሊኖር ይገባል። ምስጋና እንግዲህ በተደጋጋሚ እንደነገርኳችሁ በጸሎታችን ውስጥ በዚህ በአዘጋጀነው የጸሎት ቦታ ላይ ከምናከናውናቸው ነገሮች ውስጥ አንዱ ምስጋና ነው። ውድ ቤተሰቦቼ በጸሎታችን ውስጥ ሊካተቱ ከሚገቡ ነገሮች ውስጥ አንዱ ምስጋና ነው ማለት ነው። ስለዚህ ምስጋናና ስግደትን የምናቀርብበት ቦታ ያስፈልገናል። የአምልኮት ስግደት ሁሌም ዘወትር የሚሰገድ ነው። ይህንን ደጋግሜ እናገራለሁ። በጣም አስተውላችሁ ከሆነ ብዙዎቻችን የማይሰገዱ ቀናቶች ያላቸው ስግደቶች የንስሐ ስግደት፣ የክብር ስግደት፣ የጸጋ ስግደቶች ናቸው። እነዚህ ስግደቶች በሰንበት በሁለቱ ሰንበታት በቀዳሚት ሰንበትና በዋናው በትልቁ ሰንበት አይሰገድም ማለት ነው። በበዓለ ሃምሳ በእነዚህ ቀናቶች በግዘት ቀናቶች፣ በ12 በ21 በ29 በእነዚህ ቀናቶች እነዚህ ስግደቶች አይሰገዱም። የአምልኮት ስግደት ግን የምስጋና ስግደት ስለሆነ ዘወትር ይሰገዳል። እግዚአብሔርን ሳናመልክ ለእግዚአብሔር ምስጋና ሳናቀርብ የምንውልበት ጊዜ ስለሌለ ይህ ስግደት ይሰገዳል ማለት ነው። ስለዚህ በደንብ ልታስተውሉ ይገባል። የጸሎት መጻሕፍቶቻችን አይታችሁ ከሆነ የዘወትር ጸሎታችን ለእንኳን ብትመለከቱ የዘወትር ጸሎት ብሎ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ይላል። የዘወትር እስከሆነ ድረስ ዘወትር ልንሰግዶ ይገባል ማለት ነው። ይህንን ስግደት ቅዱሳን መላእክትም በደንብ አድርገው ይሰግዳሉ። ለዚህ ደግሞ መልካቸውን ሄደን መመልከት እንችላለን። ይህ ብቻ አይደለም፣ በቅዳሴው ላይ ዲያቆኑ ደጋግሞ ለእግዚአብሔር በፍርሃት ስገዱ ይላል። ስገዱ ስንባል ዝም ብለን መቆም አይደለም፣ መስገድ እንዳለብንም ጭምር ነው። ለእግዚአብሔር በፍርሃት ስገዱ ይላል። መስገድ እንዳለብን ነው በቅዳሴ ሰዓት ላይ። ስለዚህ ሁላችንም ኦርቶዶክሳውያን በደንብ አድርገን ይህንን ልናደርግ ይገባል። ሁለተኛው የዘወትር የአምልኮ ስግደትና ምስጋና ያስፈልጋል ማለት ነው። ስለዚህ መንፈሳዊ ምግባርና ሕይወት በዚህኛውም ከዚህ ይጀምራል። አንደኛው ምንድነው ያልኳችሁ በቤት ውስጥ የጸሎት ቦታ ስፍራና ጊዜ ማበጀት፣ ሁለተኛው የዘወትር የአምልኮ ስግደትና ምስጋና ማቅረብ ማለት ነው። ሶስተኛው ደግሞ ሰባቱ የዘወትር ጸሎት ጊዜያት ላይ መንበርከክ አስተውል፣ ውድ ቤተሰቦቼ፣ ሰባቱ የጸሎት ጊዜያት ላይ መንበር ከክል መለማመድ ያስፈልጋል። ውድ ቤተሰቦቼ በጣም በሚገርም ሁኔታ ጸሎትን እንግዲህ በሶስት ወይም በአራት መንገድ ልንሰግድ እንችላለን። አንድም ቆመ ልንሰግድ እንችላለን። ሁለት ተንበርክከን ልንሰግድ እንችላለን። ሶስተኛው ደግሞ በህመም በተለያየ ምክንያት የምንቸገር ሰዎች ተኝተንም ልንጸል እንችላለን። ቁጭ ብለንም መጸለይ እንችላለን፣ እንደ አቅማችን ሰውነታችን እንደሚያደርገው። ግን እነዚህ ሁለቱ የመጀመሪያዎቹ ቆሞና ተንበርክኮ ግዴታ የሚደረጉ ናቸው። ሁለቱ ግን በህመም በተለያየ ምክንያት ወይም ደግሞ ሰውነታችን መቆም የማንችል ከሆነ በዛ መንገድ ልንፈጽሙ እንችላለን። ዋናው አላማችን ጸሎቱ እንዳይቋርጥ ስለሚያስፈልግ ማለት ነው። ስለዚህ ሶስተኛው፣ ሰባቱ የዘውትር ጸሎት ጊዜያት ላይ መንበርከክን መለማመድ ያስፈልጋል ማለት ነው። ለምሳሌ ማታ ሶስት ሰዓት ላይ የምንጸልይ ከሆነ ስንጸልይ ከጸሎቱ በኋላ መንበርከክን መለማመድ ያስፈልጋል ማለት ነው። መስገድ ያስፈልጋል። መንበርከክ ስላችሁ አንድም ለጸሎቱ መንበርከክ ነው፣ ሁለት ደግሞ ተንበርክኮ መስገድን ማለት ነው። ስለዚህ ይህንን ማድረግ ያስፈልጋል። በጸሎት ሰዓት ላይ መንበርከክን መለማመድ አለብን ማለት ነው። ዋናው ዓላማው በጸሎት ሰዓቶቻችን ላይ ተንበርክኮ መጸለይን መለማመድ ያስፈልጋል ማለት ነው። መገዛት መታዘዝ ነው። ውድ ቤተሰቦቼ፣ ዲያብሎስ ይህንን አልፈጽምም ይህንን አላደርግም ብሎ ነው ከሰማይ ሰማያት የወደቀው። ስለዚህ ዛሬኛ በሱ ምትክ የተፈጠር ነው መቶኛ ነገር ሆነን የተፈጠርነው። ይህንን ስንፈጽመው የዲያብሎስን ዓላማና ዕቅድ እናፈርሳለን ማለት ነው። ስለዚህ አንድም ለእግዚአብሔር ስንታዘዝ በእግዚአብሔር መንገድ ውስጥ እንድንሄድ በረከት ረዴቱ ወደ ቤታችን ይመጣል ማለት ነው። አራተኛው ደግሞ በጾም መገኘት ነው። ጾም የተባሉ ጊዜያትን አቅማችን በፈቀደው መንገድ መጾም ያስፈልጋል። አቅማችን በፈቀደው መንገድ በተመቸንና በሚሆንልን መንገድ አጽዋማትን ልንጾም ይገባል። ምክንያቱም መጽሐፍ ቅዱስ ላይ ምንድን ነው ያለው? ይህ ወገን ከጾምና ከጸሎት ውጪ አይወጣም አይለቅም። የተባለው ጾም ምን ያህል ኃይል እንዳለው ለማሳየት ነው። ጾም ራስን መግዣ መንገድ ነው። ጾም ብዙ አይነት ትርጉሞችን በተለያዩ ቪዲዮዎች፣ በተለያዩ ትምህርቶች፣ በተለያዩ መምህራን ተሰጥቶናል። ነገር ግን እዚህ ጋር እዛ ዝርዝር ውስጥ አልገባም። ስለዚህ በጾም መገኘት፣ ጾምን መጾም፣ በአግባቡ ጾምን መጾም፣ ከልባችን ጾምን መጾም፣ በፍቅር ጾምን መፈጸም ያስፈልጋል ማለት ነው። ስለዚህ አራተኛው በጾም መገኘት ነው ማለት ነው። አምስተኛው አስራት በኩራት ማውጣት ነው። ይሄ በጣም ብዙዎቻችን እየተጎዳንበት ያለ ነው ጉዳይ ይመስለኛል። አስራት በኩራት ማውጣት። ስለዚህ መንፈሳዊ ምግባርና ሕይወት ከምን ምን ከማድረግ ይጀምራል ብዬ እንዳነሳሁት የመጀመሪያው አራቶቹን ብዙዎቻችን በደንብ እየተመለከትን ይመስለኛል። አምስተኛው አስራት በኩራት ማውጣት ነው። አስራት በኩራት ማውጣት ከመቶ አስር ለእግዚአብሔር መስጠት ማለት ነው፣ ለቤተክርስቲያን መስጠት ማለት ነው። አስራት ማለት ካገኘነው ካለን ከገንዘባችን አስሩን ለእግዚአብሔር መስጠት ማለት ነው። ዛሬ በጣም ብዙዎቻችን ብዙ ገንዘብ እያገኘን አስራት በኩራት ማውጣት ብዙዎቻችን እንቸገራለን። ብዙ ገንዘብ እናገኛለን፣ የሚወጣው አስራት በኩራት ግን ያሳስበናል። ነገር ግን አስራት በኩራት መስጠት፣ አስራታችንን ማውጣት በጣም ብዙ በረከት የምታገኙበት ነው። እኔ በተደጋጋሚ የምናገረው የበረከት ስራዎች ለመሳተፍ ለተቸገሩት መስጠት፣ ለተራቡት ማብላት፣ ለተጠሙት ማጠጣት፣ ለታረዙት ማልበስ፣ ትልቅ በረከት የምታገኙበት ነው፣ አስራት በኩራትን ማውጣት። ይሄ በጣም አስፈላጊና ወሳኝ ነገር ነው። መንፈሳዊ ምግባራት እነዚህን ከማድረግ ይጀምራሉ ማለት ነው። ስለዚህ አስራት በኩራትን ማውጣት ያስፈልጋል ማለት ነውና ለማስታወስ ያህል የመጀመሪያውን ልጥራላችሁ። መጀመሪያው ለምንድን ነው ያልኩት? በቤት ውስጥ የጸሎት ቦታ ስፍራና ጊዜ ማበጀት። ሁለተኛው የዘውትር የአምልኮት ስግደትና ምስጋናን ማቅረብ። ሶስተኛው ሰባቱ የዘውትር ጸሎት ጊዜያት ላይ መንበርከክን መለማመድ፣ ተንበርክቆ ጸሎትን መጸለይ። አራተኛው በጾም መገኘት። አምስተኛው ደግሞ አስራት በኩራትን ማውጣት ነው ማለት ነው። ሁላችንም ኦርቶዶክሳውያን ከምናገኛት ነገር ከምናገኛት ነገር አስሩን ለእግዚአብሔር ማቅረብ፣ አስሩን ለእግዚአብሔር መስጠት፣ አስሩን ለቤተ ክርስቲያን ማስገባት ያስፈልጋል። ታዲያ በዚህ ጊዜ ውዳሴ ከንቱ እንዲሆንባቸው አንዳንድ ሰዎች በጣም ስማቸው እንዲጠራ፣ በተለያየ መንገድ ስማቸው እንዲታወቅላቸው የሚፈልጉ ሰዎች አሉ። እንደዚህ አደለም፣ ውድ ቤተሰቦች በጣም ይሄ የሚጥለን ብዙዎቻችን የምንወድቅበት መንገድ ነው። መጠንቀቅ ያስፈልጋል። ወደ ውዳሴ ከንቱ የሚወስዱ ነገሮች ለጥንቃቄ ልናደርግ ይገባል። እና አስራት በኩራትን ማውጣት ነው አምስተኛው። ስድስተኛው ደግሞ ንስሐ መቀበል ነው። ዘወትር በንስሐ መመላለስ፣ እያንዳንዳችን ኦርቶዶክሳውያን በዚህ መንገድ ልንገኝ ይገባል። ንስሐን መቀበል፣ ቀኖና ከተቀበልን በኋላ ቀኖናችንን በአግባቡ መፈጸም። ዛሬ ብዙዎቻችን ከምንፈተንበት ጉዳይ በአንድ ኃጢአት ደጋግመን መውደቅ ነው አይደል? በአንድ ጣት ደጋግመን እንፈተናለን። በተለይም ብዙዎቻችን የምናውቀው ኃጢአት አለ፣ በዛ ኃጢአት ደጋግመን ደጋግመን መውደቅ። ስለዚህ ይህንን ለማስቀረት ደግሞ የንስሐ መንገዳችን ላይ በደንብ አድርገን መስራት ያስፈልጋል። ንስሐ መቀበል፣ ኃጢአታችንን ማመን ኃጢአታችንን በመጀመሪያ ደረጃ እኛ ለራሳችን ማመን አለብን ለንስሐ አባታችን ከመናገራችን በፊት። ስለዚህ ንስሐ መቀበል፣ በዛ መንገድ ውስጥ መመላለስ ያስፈልጋል። ንስሐ አባታችን የሰጠንን ቀኖና ተቀብለን ቀኖናውን በአግባቡ መፈጸም ከፈጸምን በኋላ ደግሞ በዛው መጥፋት ሳይሆን ወደ ቤተ ክርስቲያን መቅረብ ያስፈልጋል። አስተውሉ! ወደ ቤተ ክርስቲያን፣ ወደ ንስሐ አባታችን ቀርበን መፈታት ደግሞ ያስፈልጋል። እግዚአብሔር ይፍታ መባል መቻል አለብን። ንስሐ ገብታችሁ እንደዚህ ካልተባላችሁ አስተውሉ፣ ቤተሰቦች አሁንም የሆነ ችግር አለ ማለት ነው የሆነ ችግር አለ ማለት ስለዚህ ራሳችሁን መፈተሽ አለባችሁ። ንስሐ ገብታችሁ እግዚአብሔር ይፍታህ መባልን ሁላችሁም ኦርቶዶክሳውያን ልትለማመደው የሚገባ ወሳኝ ነገር ነው። ስለዚህ ይህንን ማድረግ ያስፈልጋል ማለት ነው። ንስሐ መቀበል ነው ማለት ነው። ስለዚህ በዚህ መንገድ ውስጥ መመላለስ ያስፈልጋል። ሌላው ቅዱስ ቁርባን መውሰድ ነው። እንግዲህ ብዙዎቻችን ከምንሸወድበት ጉዳይ አንዱ እዚህ ጋር ነው። ብዙዎቻችን ንስሐ እንገባለን። ንስሐ ከገባን በኋላ ጨረስን፣ በቃ አቁመናል። ይሄ ግን በጣም ከባድ ነው። ንስሐ የገባ ሰው ንስሐውን ከጨረሰ በኋላ እግዚአብሔር ይፍታ ተብሎ ከተነገረው በኋላ ቀጥታ ማምራት ያለበት ወደ ስጋውና ደሙ ወደ የትም ቦታ ሚሄድ አይጠበቅበትም። ምክንያቱም የሁሉም ነገር መጨረሻ ማሰሪያው ስጋውና ደሙ ስለሆነ ማለት ነው። ስለዚህ ስጋውና ደሙን ለመቀበል ለዛ መዘጋጀት፣ ወደዛ መቅረብ፣ ከስጋውና ደሙ ጋር ዘውትር መያዝ፣ መገናኘት ያስፈልጋል። ዛሬ ብዙዎቻችን ትልቅ ፈተና እየሆነብን ካሉ ጉዳዮች አንዱ ስጋውና ደሙን ለመቀበል የምናደርገው መንገድ ነው። ብዙዎቻችን እንፈራለን። አዎ፣ ስጋውና ደሙ ያስፈራል። ምክንያቱም ትክክለኛ ነገር ስለሆነ ማለት ነው። ግን ፍርሃቶቻችን የኛ ናቸው ወይስ ከሌላ ነገር ከመናፍስት ግፊትም ሊሆኑ ስለሚችሉ ይህንን ማሰብ ያስፈልጋል እና ፍርሃቶቻችንን ማጤን ያስፈልጋል። ስለዚህ ቅዱስ ቁርባን መውሰድ ነው፣ ብዙዎቻችን ከምንፈተነው ከምንቸገረው ጉዳይ አንዱ ስጋውና ደግሞ ከተቀበልክ በኋላ ኃጢአት ይሰራለሁ፣ ኃጢአት ይፈጽማለሁ ብለን እናስባለን። ለዚህ በጣም ብዙ ምሳሌዎችን ማንሳት እንችላለን። ቅዱስ ጴጥሮስ ሶስት ጊዜ ክርስቶስን የካደው ስጋውና ደግሞ ከተቀበለ በኋላ ነው። ነገር ግን በመጨረሻ በምን ተመልሷል? በንስሐ ተመልሷል። ስለዚህ እኛ አደለን እኛ ኃጢአተኞች አደለን። ቅዱስ ጴጥሮስም እንኳን በኃጢአት ወድቋል። በጣም የሚገርመው ማለት ነው ይሁዳ ክርስቶስን የሸጠው ሥጋውና ደግሞ ከተቀበለ በኋላ ነው፣ ክርስቶስን አሳልፎ የሰጠው ነገር ግን እሱ እንደ ጴጥሮስ ተጸጽቶ ንስሐ አልገባም፣ ተጸጽቶ ወደ እግዚአብሔር አልቀረበም። ግን መጨረሻው ምን ሆነ? የሚጠፋበት ሆነ ማለት ነው። ስለዚህ እያንዳንዳችን ንስሐ በምንገባበት ጊዜ፣ በንስሐ መንገዱ ስንመላለስ ጸጸት ያስፈልጋል፣ ማዘን ያስፈልጋል፣ ራስን ወርታች ማዋረድ ያስፈልጋል፣ ራስን ወርታች ዝቅ ማድረግ ያስፈልጋል። ስለዚህ በዚህ መንገድ ከሄድን ስጋውና ደግሞ በህይወታችን ውስጥ ትልቅ ስራ ይሰራል። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የሚለውን በህይወት ውስጥ ሊፈጽም የሚችልበት አንዱ መንገድ ይህኛው መንገድ ነው እና ስለዚህ ይህንን ማድረግ ያስፈልጋል ማለት ነው። ስለዚህ ስጋውና ደግሞ ከተቀበልክ በኋላ ኃጢአት ቢፈጽሙ የሚሉ ጉዳዮች ሊታሰቡም አይገቡም በነገራችን ላይ ምክንያቱም ይህ ማለትም ማለት መስላችሁ የሆነ ነገር ካደረግኩ በኋላ ቀጣ የሆነ ነገር እንደሚሰራ አውቅ ያለው ማለት ነው። መንፈሳዊ ሰው ግን እንደዚህ ሊያስብ አይገባም። ማንኛውም ነገር ቢመጣ በህይወት ውስጥ በእግዚአብሔር ይሻገረዋለሁ፣ በእግዚአብሔር አልፏለሁ የሚል መልካም ተስፋና መልካም ራእይ ነው ሊኖረን የሚገባው እንጂ ይወድቃለሁ፣ ይሸነፋለሁ እንዲህ እንዲህ የሚል ሀሳብም ካለን ክርስቲያናዊነታችን በራሱ ጥያቄ ውስጥን ማለት ነውና ስለዚህ ሁላችንም ኦርቶዶክሳውያን ይህንን ልናስብ ይገባል። ስለዚህ ቅዱስ ቁርባን መውሰድ ያስፈልጋል። ንስሐ ከገባን በኋላ ካህኑ አባታችን የንስሐ አባታችን እግዚአብሔር ይፍታ፣ እግዚአብሔር ይፍታሽ ካለን በኋላ ከዛ በኋላ በቀጥታ ማምራት ያለብን ወደ ስጋውና ደሙ ነው። ዛሬ ግን ብዙዎቻችን ይህንን አናደርግም። ስለዚህ ከስጋውና ደሙ ጋር ያሉ ጉዳዮች ብዙዎቻችሁ እንደምትፈተኑ በቲክቶክ ለሚጻፋችሁ ልኝ አላችሁ፣ እንዲሁም በዩትብ ለኮሜንት የምትጽፉ አላችሁ፣ በቴሌግራም በውስጥ መስመር የምትጽፉ ልኝ ሰዎች አላችሁ እና ስለዚህ ንስሐ ከገባችሁ በኋላ በቀጥታ የፈለገን በቅተን አደለም። በነገራችን ላይ በእግዚአብሔር ቸርነት በእሱ ምሕረት ነው ስጋውና ደሙን የምንቀበለው እንጂ በቅተን አደለም። ወይም ደግሞ ንስሐችን ራሱ በቂ ሆኖ አደለም። በነገራችን ላይ ግን ንስሐችንን ኃጢአት ነው ብለን ያሰብነውን ነገር በሙሉ ዘርዝረን ለንስሐ አባታችን ተናግረን ከዛ በኋላ የንስሐ አባታችን የሚሰጡንን ቀኖና ፈጽመን በቀጥታ ወደ ሥጋውና ደግሞ መቅረብ ያስፈልጋል። ውድ ኦርቶዶክሳዊያን ይህ በጣም ብዙ ጊዜ ዋጋ የከፈልንበት ጉዳይ ነው። በጣም ዋጋ ይከፈል። በተለይም ደግሞ ወንዶች፣ በተለይም ወንዶች እንደውም ሴቶች የተሻሉ ናቸው ብዬ አስባለሁ በዚህ ጉዳይ ላይ ጎበዝም ናቸው ሴቶች። ምክንያቱም ለቤተ ክርስቲያን በጣም ቅርብ ናቸው፣ ምክር ይሰማሉ፣ ብዙዎቹ ይህንን ነገር ለመቀበል የተዘጋጁ ናቸው። እና ወንዶች በዚህ ጉዳይ ላይ ድክመቶችን እንመለከታለን። ስለዚህ ሁላችንም ወንዶች በተለይም ይህንን ጉዳይ ልንሰራ ይገባል። ሴቶችም በዚህ ጉዳይ ላይ ትንሽ ድክመት ያለባችሁ ይህንን ነገር ልታስተካክሉ ይገባል። ስለዚህ መንፈሳዊ ምግባርና ሕይወት ምን ምን ከማድረግ ይጀምራል የሚለው እነዚህ አሁን የጠቀስኳቸው ነገሮች በሙሉ ያስፈልጉናል ማለት ነው። የጸሎት ቤት ማዘጋጀት፣ መስገድ፣ መንበርከክ፣ እነዚህ ነገሮች ሁሉ አንድ ኦርቶዶክሳዊ መንፈሳዊ ምግባርና ሕይወትን ሲጀምር እነዚህ ነገሮች ያስፈልጉታል ማለት ነው። በተለይም ይህ ቪዲዮ መንፈሳዊ ምግባራትን ተግባራዊ ክርስትና ሕይወት ላልጀመራችሁ ሰዎች ትልቅ ፍንጭና መሰረት ስለሚሆን በደንብ ልታዳምጡ ይገባል። ስምንተኛው የእግዚአብሔርን ቃል ዘውትር መከተል ነው። ይሄ በጣም አስፈላጊ ነው። የእግዚአብሔርን ቃል ዘወትር መከተል፣ ቃል እግዚአብሔርን መስማት፣ ወንጌልን መከታተል በቤተ ክርስቲያን በሰርከ ጉባኤ በሰዓታት በተለያዩ በቤተ ክርስቲያን ውስጥ በሚደረጉ የሕብረት ጸሎቶች በቅዳሴው ላይ በጉባኤያት በተለያዩ መንፈሳዊ ምግባራት ላይ የተገናኙ የተገኙ ራስን መንፈሳዊ ነገራትን መመገብ ያስፈልጋል። ቃለ እግዚአብሔርን ዘውትር መማር ያስፈልጋል። መንፈሳዊ መጽሐፍትን ማንበብ የእግዚአብሔርን ቃልና ትዕዛዝ ዘውትር አቅማችን በፈቀደው መንገድ ልንፈጽም ይገባል። አዎ ኃጢአተኛ በደለኛ ነን። አሁን እሽ ብለን ልንበድል ልናጥፋ እንችላለን። ነገር ግን አሁን ያለነው በሐዲስ ኪዳን ላይ ነው። ስለዚህ የንስሐ የምሕረት ዘመን ስላለን ይህንን የሚያሻግረን አንድዬ አምላካችን እግዚአብሔር እሱ ስለሆነ እሱን በመተማመን በዛ መንገድ ውስጥ ልንሄድ ይገባል። ስለዚህ የእግዚአብሔርን ቃል ዘውትር መከተል ያስፈልጋል። ምክንያቱም ቃሉ ጦር ነው፣ ቃሉ ጋሻችን ነው፣ ቃሉ መሻገሪያችን ነው። ቃሉ ኃይላችን ስለሆነ ቃሉ መዳኛችን ስለሆነ ቃሉን ልንሰማ ይገባል፣ ልንማር ይገባል፣ በቃሉ ልንኖር ይገባል፣ በቃሉ ልንመላለስ ይገባልና ሁላችንም ይህንን ልናደርግ ይገባል። ዘጠነኛው ከክፋት መሸሽና መቃወም። ይሄ በጣም አስፈላጊ ነው። ከክፋት መሸሽና መቃወም ያስፈልጋል። እዚህ ጋር በጣም ብዙዎቻችን እንሸወዳለን። ስለዚህ ብዙዎቻችን አሁን በጸሎቶቻችን ላይ መናፍስትን የመቃወም ልምድ የለንም። መጽሐፍ ቅዱስ ግን በተደጋጋሚ ዲያብሎስን ተቃወሙ ከእናንተ ይሸሻል፣ ወደ እኔም ቅረቡ፣ እኔም ወደ እናንተ ቀርባሉ ይላል። ይሄ በቀጥታ መጽሐፍ ቅዱስ ላይ ተጻፈ ቃል ነው። ዲያብሎስን እንድንቃወም በተደጋጋሚ ይነግረናል። ከክፉ እንድንሸሽ መጽሐፍ ቅዱስ ደጋግሞ ይነግረናል። እኛ ግን ዛሬ የምንገኘው በዛ መንገድ ውስጥ ነው። ጠዋት ቤተ ክርስቲያን ነን፣ ከዛ በኋላ ሌላ ቦታ ላይ ነን ጠዋት መንፈሳዊ ቦታ ላይ ነን፣ ከዛ በኋላ ሌላ ቦታ ላይ ነን። ሁለት ማንነት ያለን ሰዎች አለን። አንድ መንፈሳዊ ሰዎች እንሆናለን፣ ሌላ ጊዜ ላይ ደግሞ ዓለማዊ ሰዎች የማይሆኑ የተስተ እንገኛለን። ይህ በጣም ብዙ ዋጋ የሚያስከፍለን ጉዳይ ስለሆነ ከክፋት መሸሽ ያስፈልጋል። ዲያብሎስን ደግሞ መቃወም ያስፈልጋል። ክፋት ዲያብሎስ ነውና ዲያብሎስን መቃወም ያስፈልጋል። በጸሎታችን፣ በመንፈሳዊ ሕይወት ጉዟችን ውስጥ በሙሉ ዲያብሎስን መቃወምና ከሕይወታችን እንድርቅ ልናደርግ ይገባል ማለት ነው። ከክፋት መሸሽና መቃወም ያስፈልጋል። ስለዚህ በጸሎታችን ውስጥ በተለይም በዚህ ባዘጋጀነው የጸሎት ቦታችን ውስጥ አንዱ ልንሰራው የሚገባው ነገር ምንድ ነው? በቤታችን በኑሯችን የሚያንዣበውን የጠላት መንፈስ የዲያብሎስ መንፈስ መቃወም ያስፈልጋል። የምንቃወ በምንድ ነው? በእግዚአብሔር ቅዱስ በሆነ ስም ቅዱስ ኤልሻዳይ፣ ቅዱስ አዶና፣ ያህዌ ጸባዖት በሆነ ስም ጠላት የዲያብሎስ አላማ እቅድ ሁሉ በእኔ ላይ የከሸፈ ይሁን እያለን በእግዚአብሔር ስም ጠላት ዲያብሎስን መቃወም ያስፈልጋል። በቅዱሳን ስም ጠላታችን ዲያብሎስን መቃወም ያስፈልጋል። ምክንያቱም እሱ የመረጣቸው እሱ የሾማቸው ቅዱሳን ስለሆኑ ማለት ነውና በዛ ማድረግ ያስፈልጋል። አስረኛውና የመጨረሻው በበረከቱ ጎዳና በኩል ለመሰለፍ መጣር ማለት ነው። ይሄ በጣም አስፈላጊ ወሳኝ ነገር ነው። ስለዚህ በበረከቱ ጎዳና በኩል ለመሰለፍ መጣርና ማድረግ፣ ይሄ በጣም ብዙ ነገር የምናገኝበት ነው እና በበረከት መንገድ ውስጥ መመላለስ፣ በመልካም ነገሮች ውስጥ መገኘት፣ ከክፉ ነገር ሽሹ እንደተባልነው ከክፉ ነገር ሸሽተን በመልካም ጎዳና መመላለስ ያስፈልጋል። ምክንያቱም የበረከት የሰላም የደስታ ምንጭ ሁሉ ክርስቶስ ስለሆነ በዛ መንገድ ልንመላለስ ይገባል። ክፋትን፣ መጥፎ ነገሮችን፣ ሕይወታችንን የሚያበላሹ ነገሮችን መራቅ ያስፈልጋል። ስለዚህ አንድ ኦርቶዶክሳዊ መንፈሳዊ ምግባርና ሕይወቱን ከምን ሊጀምር ብሎ ሲያስብ እነዚህን አሁን የዘረዘርኳቸውን ነገሮች ሊፈጽም ሊያደርግ ይገባል ማለት ነውና ይህንን ሁላችንም ልናደርገው ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ብዙ መረጃ ይሰጣቸዋል ብዬ አስባለሁ። ይሄ በጣም ቢዘረዘሩ ሰፋ ያሉ በጣም ረጃጅም ሀሳቦች ናቸው። ነገር ግን በዚህ ባጭሩ እንደዚህ ከተረዳን ይበቃናል ብዬ አስባለሁ እግዚአብሔር አምላካችን ከሁላችን ጋር ይሁን ይህንን ቪዲዮ መረጃ ከሰጣችሁ ካስተማራችሁ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ ሀሳብ አስተያየት ጥያቄ ካላችሁ ጻፉ እግዚአብሔር አምላካችን ሁላችንንም ያግዘን ያበርታን ይቆየን አሜን